ሰላም በዚህ ቪዲዮ ፌታል የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚጀምረው በሎስ አንጀለስ ውስጥ እጅግ ስኬታማ የስፖርት ማኔጅመንት ድርጅት ባለቤት የሆነው ዴሪክ ቴይለር ከባለቤቱ ትሬሲ ጋር በቅንጡ ቤቱ ሲኖር እያሳየን ነው። የዴሪክ የቅርብ ጓደኛ አሪፍ እና የሬፍ ሴት ጓደኛ በተገኙበት አንድ ላይ ጊዜ እያሳለፉ እናያቸዋለን አንድ ቀን ትሬሲ በገንዳ ውስጥ እየዋኘች ሳለ ዴሪክ ስለ ካርተር የሚባል ፖለቲከኛ ዜና እየተመለከተ ነበር። ትሬሲ ወደ ቤቱ ስትመለስ ዴሪክን እዛ በማየቷም ትደንቃለች። ምክንያቱም እሱ ቀድሞውኑ የሄደ መስሏት ነበር። ትሬሲ የሪል ስቴት ሽያጭ ላይ የምትሰራ ሲሆን አንድን ሰው ቤት ማሳየት ስላለባት እንደዘገየች ትናገራለች። ዴሪክ አስቆሟትና ከጥቂት ቀናት በፊት ዘግይታ ወደ ቤት ስለተመለሰችበት ሁኔታ ይጠይቃታል። ትሬሲ ጥያቄው አልተመቻትም እና እሱ ደንበኞቹን ለማግኘት ከከተማ ውጪ በነበረ ወቅት እንኳን ብዙ ምሽቶችን ብቻዋን በቤት ውስጥ እንዳሳልፈች ታስታውሰዋለች። ዴሪክ እየኖሩበት ያለውን ሕይወት ማቆየት እንዲችሉ ጠንክሮ እየሰራ እንደሆነ ሊያስረዳት ይሞክራል። ነገር ግን ትሬሲ ትቆጣና ስለ ስራው ብቻ እንደሚያስብም ተወቅሰዋለች። ትሬሲ ተናዳ ስለሷ እንደማይጨነቅና ስምምነቱን ለመጨረስ ወደ ላስቬጋስ እንዲሄድም ነግራው ከቤት በነዴት እየወጣች እናያታለን። በላስ ቬጋስ ዴሪክ ከጓደኛውና ከንግድ አጋሩ ሪፍ ጋር በፓርቲ ላይ ይገኛል። ከባለቤቱ ጋር ስላለበት ችግርና ሌላ ሰው እያየች እንደሆነ ስለሚጠረጥርም ለሪፍ ያማክረዋል። ሪፍ ዴሪክ ዝም ብሎ እየተጨነቀ እንደሆነ ይጠቁምና ስለ ትዳሩ ለአንድ ምሽት እንዲደሳም ያበረታተዋል። ሪፍ የዴሪክን የጋብቻ ቀለበት እንኳን አውልቆ ሌሊቱን እንዲደሰትም ይጠይቀዋል። ዴሪክ ብዙ ባያምንበትም የጓደኛውን ምክር ለመከተል ተስማምቶ መጠጥ ለማምጣትም ይሄዳል። ከዚያም ቫለሪ የምትባል ሴት ትቀርበዋለች። ዴሪክ ስሙን ቀይሮ ዳረን እባላለሁ ብሎ ራሱን ያስተዋውቃትና ከእሷ ጋርም መጀናጀን ይጀምራል። ቫለሪም ከአስጨናቂ ስራ አረፍት ለመውሰድ ወደ ላስ ቬጋስ እንደመጣች ትገልጽለታለች። ዴሪክን ሪክን እንዲያስጨፍራት ትጋብዘውና ጭፈራቸውም ወደ መሳሳም ያድጋል። ከዚያም ግንኙነት ለመፈጸም ወደ ሆቴል ክፍላቸው እየሄዱ እናያቸዋለን። በማግስቱ ጠዋት ዴሪክ ቫለሪን ሳይቀሰቅስ ለመሄድ ይሞክራል። ነገር ግን እሷ ከእንቅልፍ አነግታ ነበር። ስልኩ የት እንዳለ ሲጠይቃትም ቫለሪ በአስተማማኝ ቦታ ውስጥ እንዳለ ትነግረውና ከመስጠቷ በፊት ተጨማሪ ግንኙነት እንዲፈጽሙ ትጠቁማለች። በሥራዊ ጥፋተኝነት ስሜት የተሰማው ዴሪክ ወደ ቤቱ ተመልሶ ከስራ በኋላ ለባለቤቱ ምግብ እየሰራ እናየዋለን። አንድ ቀን ትሬሲ ወደ ቤት ስትደርስ የግንኙነታቸው መጀመሪያ ጊዜ ያሳያት እንደነበሩ አይነት እንክብካቤ እና ፍቅር ያሳያታል። ዴሪክ ነገሮችን ከእርሷ ጋር አስተካክሎ መረጋጋትና ቤተሰብ መመስረት እንደሚፈልግም ለትሬሲ እየነገራት እናያለን። የሚወዱትን ዘፈን መጫወት ሲጀምር ዴሪክ ትሬሲን አብረው እንድትጨፍርም ይጠይቃታል። እነሱም የፍቅር ምሽት አብረውም ያሳልፋሉ። በቅርርብ ጊዜያቸው እንግዳ የሆኑ ድምፆችን ከላይኛው ፎቅም ይሰማሉ። የደነገጠው ዴሪክ የጎልፍ ዱላ ይዞ በፍጥነትም ለማጣራት ይሄዳል። በድንገት አንድ ያልታወቀ ሰው ሽጉጥ ይዞ ከኋላ ይመተዋል። ዴሪክን ምላሽ ይሰጥና፣ ሁለቱ ሰዎች ይታገላሉ። ሰውየው ሽጉጡን ቢተኩስም ዴሪክን አላገኘውም። በማዕከላቸው ከፍተኛ ትግል ከተደረገ በኋላ ዴሪክ ወራሪውን በመታገል በመጨረሻም ሰውየው እንዲሸሸ ያደርጋል። ትሬሲን 911 ጋር እንድትደውልም ይጠይቃታል። ፖሊስም የወንጀል ቦታውን ለመመርመር ወደ ቤታቸው እየደረሰ እንመለከታለን። ፖሊስ የወንጀል ቦታውን እየመረመረ ሳለ አንድ መኮንን ዴሪክንና ትሬሲን ይጠይቃቸዋል። የሲሲቪ ካሜራቸው ለአንድ ወር ያህል እንደማይሰራና ከመተኛታቸው በፊት አላርሙን አክቲቭ ማድረግ እንደረሱ ለመኮንኑ ይነግሩታል። መኮንኑ ጉዳያቸውን መርማሪ ኩዊንላንድ እንደምትረከብም ያሳውቃቸዋል። ዴሪክ በጣም በመደንገጥም መርማሪ ኩዊንላንድ በላስቬጋስ አብረው የተኛችው ሴት ቫለሪ መሆኗን ይገነዘባል። ምንም እንኳን በመጀመሪያ ቢደነግጥም ዴሪክ በደረሰባቸው አሰቃቂ ሁኔታ ላይ መርማሪ ኩዊንላንድ አዘኗን ስትገልጽለት ራሱን ያረጋጋል። ከዚያም ዴሪክ ስሙ ዴሪክ ወይም ዳረን እንደሆነ እና ቀደም ብለው ተገናኝተው እንደሆነ ትጠይቀዋለች። ዴሪክ እውነተኛ ስሙን አምኖ ከዚህ በፊት እንዳልተገናኙ ያረጋግጥላታል። መርማሪ ኩዊንላንድ የመጀመሪያ ቦታውን ለመመርመር ትሬሲ ወደ መኝታ ክፍላቸው እንድትከተላት ጠይቃታለች። ይህም ዴሪክን የተደበቁ ሚስጥሮቹ እንዳይገለጡ ያሳስበዋል። በመኝታ ክፍሉ ውስጥ ቫለሪ ትሬሲ እሷን እና ባለቤቷን ሊጎዳ የሚፈልግ ሰው ታውቅ እንደሆን ስጠይቃት ትሬሲም ዘርፊያ ብቻ አልነበረም እንዴ በማለት ጥያቄዋን በጥያቄ ትመልስላታለች። ቫለሪም ዝርፊያ ዘርፊያ ቢሆን ኖሮ የሆነ ነገር መወሰድ ነበረበት፣ ነገር ግን ምንም ነገር ስላልተወሰደ የግድያ ሙከራ ነበር ስትልም ትመልሳለች። ሁለቱም ሴቶች ተመልሰው ሲወጡ ቫለሪ ዴሪክን እንዲህ ባለ ትልቅ ድንጋጤ ውስጥ ማለፉ በጣም አስፈሪ ስለሆነ እንዲረጋጋና ስለ ጉዳዩ ምንም ነገር ካገኙ እንዲደውሉላቸው ትነግራቸውና ትሄዳለች። በማግስቱ ጠዋት ቫለሪ የቀድሞ ባሏ የሆነውን ታዋቂ ፖለቲከኛ ካርተርን ትጎበኘውና የልጃቸው ህይወት ውስጥ መሳተፍ እንደምትፈልግ ስትገልጽለት ካርተር ልጃቸውን የመገብኘት መብቷን እንዳጣች በመግለጽ ልጃቸውን እንድትጎበኝ የጠየቀችውን ጥያቄ ውድቅ ያደርግባታል። ቫለሪ የጦር መሳሪያዋን በልጃቸው አቅራቢያ ያለ ክትትል የተወችው ሰክራ ስለነበርና ከዚያን ጊዜ ጀምሮ መጠጥ እንዳቆመችም ትገልጽለታለች። ሆኖም ካርተር አሁን እንዲሰማ ፈቃደኛ አይደለም እና እንድትርቀውም ያስጠነቅቃታል በዚያ ጊዜ የእግር ትእዛዝ ብቻ ሳይሆን የከፋ ነገር እንደሚያደርስባትም እያስፈራራት እናያለን። ዴሪክ ቫለሪን ለማግኘት ወደ ፖሊስ ጣቢያም ይሄዳል። ቫለሪ ክፍሉ ስትገባ ዴሪክ የሚመለከተው ሰው እንዳለ ወይም እየተቀረጸ እንደሆነ ይጠይቃታል። ነገር ግን ቫለሪ እንዳልሆነ ታረጋግጥለታለች። ቫለሪ ስለ ጉዳዩ አዲስ መረጃ ካለውም ስትጠይቀው እሱም ማሌታዊ ምላሽ ይሰጣትና ምን እየተካሄደ እንዳለ ለማወቅ ያለውን ጉጉት ይገልጻል። ቫለሪ ተጎጁ እሱ እንደሆነና ጉዳዩን እሷ እየመረመረች እንደሆነ ተነግረዋለች። ዴሪክ አሁን ከባለቤቱ ጋር ደሰኛ መሆኑን በመግለጽ ስለ እነሱ የባለፈው ግንኙነት ነገሮችን ግልጽ ለማድረግ እንደመጣ ይነግራታል። ቫለሪ ባለትዳር ሆኖ ስላደረገው ነገር ስትወቅሰው፣ ዴሪክ ይቅርታ እየጠየቀ እናየዋለን። እና ቫለሪ በቪጋስ ያሳለፉት ጊዜ በጉዳዩ ላይ ምንም ተጽዕኖ እንደሌለው አረጋግጣለት ወደ ቤቱ የገባውን ሰው ማን እንደሆነ ለማወቅ እንደምትሰራም ካልተገባልታለች። ቫለሪ ዴሪክን ጥንቃቄ እንዲያደርግ ትመክረውና ይህም የግድያ ሙከራ ሊሆን እንደሚችል እየጠቆመች እናያታለን። ዴሪክ ግራ በመጋባት ከአትሌቶች ጋር ብቻ የሚገናኝ የተከበረ የስፖርት ድርጅት እንደሚያስተዳድር እና ከአደገኛ ሰዎች ጋር እንደማይሰራ ይናገራል። ቫለሪም ስለ ጉዳዩ በደንብ እንዲያስብ ትነግረውና በኋላ እንደገና ለመገናኘት ይስማማሉ። ዴሪክም ቫለሪን ኢንተርኔት ላይ ሰርች ያደርጋታል እና በየአመቱ በሚካሄደው የፖሊስ ዝግጅት ላይ ከፍተኛውን ሽልማትም እንደተቀበለች ይገነዘባል። ላፕቶፑን ዘግቶም ወደ ቤቱ ይመለሳል። እዚያም ትሬሲ ከቫለሪ ጋር ስትነጋገርም ያገኛታል። ቫለሪ በቀን ብርሃን ቦታውን ማየት እንደፈለገች ትገልጽና ከዚያም ስትወጣ እናያታለን። ትሬሲም የባህር ዳርቻ ላይ ያለ ቤት ለገዢ ማሳየት እንዳለባት በመናገር ከቦታው ትሄዳለች። በማግስቱ ዴሪክ ከስራ ሲወጣ ቫለሪ ትጠብቀውና መኪና ውስጥ እንዲገባ ጠይቀው ወደ ባህር ዳርቻው በመውሰድ ምስል ማጉያ ሰጥታው በግራ በኩል ያለውን ቤት እንዲመለከት ትነግሯለች። ግራ የተጋባው ዴሪክ ትእዛዟን ይከተላል እና የቅርብ ጓደኛ ሬክና እና ባለቤቱ ትሬሲ ግንኙነት ሲፈጽሙ በማየቱ ይደነግጣል። ቫለሪ ቤቱ በትሬሲ የሚተዳደር የኪራይ ንብረት እንደሆነ ስትገልጽለትም ይከረማል። ቫለሪ ሌላ ነገር ልትነግረው እንደምትፈልግም ስትጠቅስ፣ ዴሪክ ግን በጣም ደንግጦ ስለነበረ እንድትሄድ ይጠይቃታል። እሷም ትታዘዝና ዴሪክን ብቻውን ትታው ሲረጋጋ እንዲደውልላት ትጠይቀዋለች። ቫለሪ ባለቤቷን እንደገና ትጎበኘውና ክስ ለመመስረት እንዳሰበች ብትነግረውም ባለቤቷ ዳኞችንና ሌሎችንም በማሳመን ከልጃቸው እንድትርቅ በማድረግ በማንኛውም ሁኔታ ማሸነፍ እንደማትችል በልበ ሙሉነት ይናገራል። በማግስቱ ዴሪክ ቫለሪን ያነጋግራትና ሊያገኛት እንደሚፈልግም ይገልጻል። ሰክሮ ወደ አፓርታማውም ሄዶ የተቀረውን ታሪክ እንድትነግረውም ይጠይቃታል። ቫለሪ ሪፍና ትሬሲ እሱን ለመግደል የሞከሩት እነሱ እንደሆኑ ትገልጽና ጥንቃቄ ካላደረገ እንደገና ሊሞክሩት እንደሚችሉት አስጠነቅቀዋለች። ዴሪክ አሁንም ተጠራጣሪ ነበር እና ቫለሪ ይህን ሁኔታ ሴራ እንደሆነም ይከሳታል። ቫለሪ ትሬሴ የተኩሱ ድምፅ በሰማች ጊዜ 911 ጋር እንዳልደወለች ተጠቁምና ይህም እሱን እያታደለች ያለች ከዳተኛ እንደሆነች ማሳያ ነው ትለዋለች። ራሱን መጠበቅ እንዳለበት ስትናገርም ዴሪክ እንዴት ማድረግ እንዳለበት ሲጠይቃት፣ ቫለሪ ሳይቀድሙት እነሱን ማስወገድ እንዳለበት ትጠቁማለች። በድንገትም ዴሪክ ይስማታል። እናም እንደገና ግንኙነት ይፈጽማሉ። ዴሪክ አፓርታማዋን ለቆ ወጥቶ ሌሊቱንም በራሱ ቤት ያሳልፋል። በማግስቱ ጠዋት ዴሪክ ቤቱ በመጡ ፖሊሶችም ይንቀሳቀሳል። በፖሊስ ጣቢያ ትሬሲና ሪፍ ባለፈው ምሽት እንደተገደሉ ቫረሪ ትገልጽለትና ፎቶዎቻቸውንም እንደማስረጃ ታሳዩዋለች። በእነሱ ግድያ እየከሰሰችው ወንጀሉን እንደፈጸመ ስትጠይቀው ዴሪክ ምንም ተሳትፎ እንደሌለው በመግለጽ ንጹህ መሆኑን አጥብቆ ይናገራል። ነገር ግን ቫለሪ ሁሉንም ነገር መናዘዝ እንዳለበት አጥብቃ እየጠየቀች በወንጀል ቦታ የተገኙትን የጋብቻ ቀለበቶቹንም እያሳየችው እንመለከታለን። ዴሪክ ወደ ባህር ዳርቻው ቤት ድጋሚ እንዲሄድና ሬፍና ትሬሲ ግንኙነት ሲፈጽሙ እንደተመለከተ ይናዘዛል። ሆኖም እነሱም መግደሉንም ይክዳል። ነገር ግን ቫለሪ አሁንም አላመነችውም። ርዕሱም በሚዲያ ዘገባዎች ላይ ሰበር ዜና ይሆናል። የዴሪክ ኩባንያ በክሱ ምክንያትም ይጎዳል። በርካታ ሰራተኞችም ወደ ስራ መምጣታቸውን አቁመዋል እና ብዙ ደንበኞችም ከእሱ ጋር ስራቸውን ያቋርጣሉ። የዴፍና ትሬሲ ቀብር ስነስርዓት ከተፈጸመ በኋላ የዴሪክ ያጎት ልጅ ታይራን እና እናቱ ወደ ቤቱም ይመለሳሉ። ቫለሪ እዚያ ስትደርስ ያይና ከቫለሪ ጋር ለመነጋገር ሲወጣ፣ ሁሉም ወደ ውስጥ እንዲገቡም ይጠይቃቸዋል። እሷም ዋነኛ ተጠርጣሪ እንደሆነ ብትከሰውም፣ ነገር ግን እሱ እውነተኛውን ገዳይ መፈለግ እንዳለባቸው በመናገርም ድጋሚ ይክዳል። ቫለሪ ለመግደል ያነሳሳው ምክንያት እንዳለው ትናገራለች። እናም እነሱ ያንም ብቻ አይተው እሱን እንደሚያድኑትም ትናገራለች። ምክንያቱም ሁለቱን ሰዎች ለመግደል የሚፈልገው እሱ ብቻ ነበር። ቫለሪ እንግዳ ነገር መናገሯን ስቀጥል ዴሪክ ግድያውን እሷ እንደፈጸመች እንዲጠራጠርም ያደርገዋል። ዴሪክ ስለዚህ ጉዳይ ቫለሪንም ይጠይቃታል። እሷም ክሱን አልካደችም፣ ነገር ግን ማንም እንደማያምነው በመናገር ወደ ውስጥ ገብቶ እንደ ሐዘንተኛ አባል መምሰል አለበት ትለዋለች። ዴሪክ ወደ እናቱም ይሄዳል። እሷም እራሱን እንዲያጠነክርና ስሙን ንጹሕ እንዲያደርግን በመንገር ለመታገልም ተነሳሽነት እየሰጠችው እናያታለን። በዚያ ምሽት ዴሪክ ላጎቱ ልጅ ታይራን ስለ ቫለሪም ይነግረዋል እና ታይራን ሁኔታውን እንዲቆጣጠር ለሱ እንዲፈቅድለትም ይጠይቀዋል። ዴሪክ ታይራን ከእስር ቤት በቅርብ እንደወጣ በማሳሰብ ምንም አይነት ግዴለሽ ነገር እንዳያደርግ ያስጠነቅቀዋል። ነገር ግን ታይራን ምንም አይነት ቃል አይገባለትም። ታይራን ከአንዱ ጓደኛው ጋር ይገናኝና የቫለሪ ኑዛዜ ለመቅረጽም ወደ ቫለሪ ቤት ይሄዳሉ። ሆኖም ቫለሪ ታማ እንደሆነችን በማስመሰል በብላት እያታለለችው፣ ከዚያም ሽጉጥ አውጥታ ሁለቱንም በጥይት ትገላቸዋለች። ከዚያም ቫለሪ ለዴሪክ ትደውልለትና ጊዜው እያለፈ መሆኑን በመናገር በባህር ዳርቻው ቤት እንዲገናኙ ስትጠይቀው እናያለን። በማግስቱ ጠዋት ዴሪክ ሊያገኛት ይሄድና ስለ ታይራንም ይጠይቃታል። ነገር ግን እሷ ራሷን ለመከላከል እንደገደለችው ስትነግረውም ያዝናል። ከዚያም የሪፍንና የትሬሲን ግድያ ታይራን ላይ ለማላካክ ማሳብ ታቀርባለች። ዴሪክ ጥያቄውን ለመቀበል ሲሞክር ስሙን ማጽዳት ከፈለገ ይህ ማድረግ እንዳለበትን በመናገር ጉዳዩን ለሱ እንደምታቀልለትና በምላሹም የቀድሞ ባለቤቷ ካርተርን መግደል እንዳለበት ትነግረዋለች። ቫለሪ የካርተርን ዝርዝር ሁኔታ ተሰጠውና እስከ ነገ ጠዋት ድረስ ካልሞተ ሁሉንም ነገር በእሱ ላይ እንደምታደርግበትም ታስጠነቅቀዋለች። በማግስቱ ጠዋት ዴሪክ ካርተርን ይከታተላል እና ቫለሪ እሱን ለመግደል እየሞከረች እንደሆነ ለማስጠንቀቅም ይሞክራል። ሆኖም ካርተር በኃይል ምላሽ ይሰጥና ዴሪክን መምታትም ይጀምራል። በትግሉ ወቅት ዴሪክ ካርተርን በስህተት በጥይትም መጡት ይገለዋል። ዴሪክም ወደ ቫለሪ አፓርታማ ይመለሳል። በዚያም እሷ ትሬሲን፣ ሬፍን፣ ታይራንን እና ጓደኛውን መግደሏንም እየተናዘዘች እናያታለን። ቫለሪ ሴት ልጇን ከመመለስ የሚያግዳት ማንኛውንም ሰውም እንደምትገደል ትናገራለች። ዴሪክ ይህም እሱን እንደሚያጋጥት ይገነዘባል እና በፍጥነት ሽጉጥ አውጥቶ ቫለሪ ላይም ይተኩሳል። በተመሳሳይ ጊዜ እሷም ትተኩስበታለች። ዴሪክ ቫለሪ ሞታለች ብሎም ያምናል እና ከአፓርታማዋ ለመውጣት ሲሞክር ቫለሪ እንደገና ታጠቃውና ደጋግማ ስትወጋው እንመለከታለን። በትግሉ ወቅት በመጨረሻ ዴሪክ ቫለሪ ላይ በመተኮስም ሊገላት ይችላል። ቫለሪ ስትሞት ግድያዎቹን እንደፈጸመች እየተናዘዘች እና ምክንያቷን የገለጸችበትን ቅጂም ዴሪክ እያጫወተው እንመለከታለን። በዚህም ዴሪክ ነፍሰ ገዳዩ እንዳልሆነ ማረጋገጥ ይችላል። ዴሪክ ቆስሎ ከህንፃው ሲወጣም ፖሊሶች ወደ ቦታውም ይደርሳሉ። በመጨረሻው ትዕይንት ዴሪክ አዲሱን ህይወቱን በመጀመር መኪናውን በከተማ ውስጥ እየነዳ እናየዋለን። ፊልሙም እዚህ ጋር ይጠናቀቃል። ይህንም ፊልም እንዴት ታያችሁት? ሀሳብና አስተያየት ካላችሁ እንደተለመደው ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።